አርሰናል አምሮለታልም አምሮበታልም። መድፈኞቹ የተሻለ የውድድር አመት እንዲጀምሩ አምሮባቸውም እንዲታዩ ካደረጉ ግንባር ቀደም ተጫዋቾች አንዱ ዴክላን ራይስ ነው። ስለ መሃል ሜዳው ጀግና የተወሰኑ ነጥቦችን እያነሳን ጉብዝናውን በተመለከተ መረጃዎችን እንነግራችኋለን። ይህ የውድድር አመት የኤርሊንግ ብራውት ሃላንድ የመሆን እድሉ በጣም ሰፊ ነው። ዘንድሮ ተሳክቶለታል ብቻ ሳይሆን ካለፉት የውድድር አመታትም በላይ ሃላንድ ሙሉም አስፈሪም ነው። የጋርዲዮላ ማንቸስተር ሲቲ ምን ያህል በሃላንድ ላይ ጥገኛ ነው የሚለውን ለመፈተሽ እንሞክራለን። ማንቸስተር ዩናይትድ ቤት ሙዱ ተቀይሯል፣ ስሜት ተረጋግቷል፣ በራስ የመተማመንና የማድረግ ፍላጎት ደግሞ በጣም ጨምሯል። በሚያስደስት ስሜት ላይ ለሚገኘው ሩበን አሞሪም ምኞቱ ሊሳካለት ነው። የትኛው ምኞት የሚለውን ደግሞ ከፕሮግራሙ ታደምጣላችሁ። ሰላም ጤና ይስጥልን። እንደምናል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 እናመሰግናለን። የመጀመሪያ ጉዳያችን የምናደርገው ማንቸስተር ዩናይትድን ነው። ማንቸስተር ዩናይትድ እንግዲህ በዘንድሮ የውድድር አመት አጀማመሬን አሳምራለሁ የተሻለ የውድድር አመትን አሳልፋለሁ ብሎ አሞሪም ቃል በገባው መሰረት ነገሮች ተሳክተው እንዲቀጥሉ ለማድረግ አሰልጣኙም ተጫዋቾቹም የሚችሉትን እያደረጉ ነው። በእርግጥ ብዙ ደጋፊዎች በአምናት እዝታ በዘንድሮ የውድድር አመትም በግሪምስ ቤታውን ተሸንፈው ከካራባው ካፕ መውጣታቸውን ተከትሎ በፕሪሚየር ሊጉ የተሸነፏቸውን ጨዋታዎች ይደምሩና ማንቸስተር ዩናይትድ አልሆነለትም አልተሳካለትም ሲሉ ቆይተዋል። ነገር ግን ያኔም ጭምር ሩበን አሞሪም ባለፈው የውድድር አመትና በአሁኑ ዩናይትድ መካከል ልዩነት አለ፣ ለውጥ አለ፣ ያሻሻልናቸው ነገሮች አሉ እያለ ለማስረዳት ሞክሯል። አሁን ግን በተከታታይ በኦልትራፎርድ ሶስት ጨዋታዎችን ካሸነፈ እንደዚሁም ደግሞ በሁሉም ሜዳዎች ሁለት ተከታታይ ጨዋታዎችን ከአስራ አንድ ወራት በኋላ ዴል ካደረገ በኋላ በዩ ዩናይትድ ቤት ውስጥ ሙዱ ሙሉ በሙሉ ማለት በሚቻል ደረጃ ተቀይሯል። የማንቸስተር ዩናይትድ ቤት ሙድ ምን ቀየረው? ያንን እንደሆነ ያለምንም ጥርጥር ድል የሚል ነው የምናገኘው መልስ ማንቸስተር ዩናይትድ አሸንፏልና የዚህ የማንቸስተር ዩናይትድ አሸናፊነት መልበሻ ቤቱን፣ የልምምድ መስሪያ ስፍራውንና በማንቸስተር ዩናይትድ ተጫዋቾችና በአሰልጣኞቹ መካከል የሚደረገውን ንግግር፣ የሀሳብ ልውውጥ ሙሉ በሙሉ ወደ ተሻለ ወደ በጎ ቀይሮታል ይላሉ እዛው አካባቢ የሚገኙ ሰዎች። ሁላችንም እንደምናውቀው ሩበን አሞሪም በማንቸስተር ዩናይትድ ቤት ስራ እየጀመረው ኖቬምበር 2024 ነው። አሁን ደግሞ ወደ ኖቬምበር 2025 እየተጠጋን ነው። ይሄ ማለት በጣም በቅርቡ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ስራ የጀመረበት አንደኛ አመት ይከበራል ማለት ነው። ሙሉ 12 ወራት በዩናይትድ ቤት የሚቆየው ከጥቂት ቀናት በኋላ ነው። ስለዚህ አንድ አመት ሲሞላው እንደገና በማንቸስተር ዩናይትድ ዙሪያ በሩብን አሞሪም ዙሪያ በጣም በርካታ ሀሳቦች ይነሳሉ። በጎጎኖቹ እና ደግሞ እንደ ድክመት የሚታዩት ነገሮችም ይፈተሻሉ። ይሄ በደንብ እንደሚደረግ በእርግጠኝነት መናገር እንችላለን። ታዲያ አሰልጣኙ ሩብን አሞሪም በማንቸስተር ዩናይትድ ቤት ስራ እንደጀምረ ሰሞን የሚነሱ የነበሩት ተደጋጋሚ ሀሳቦች የትኞቹ ናቸው የሚለውን ብናስታወስ አንደኛው አሰልጣኙ የተረከበው የኤሪክ ቴንሃግ ቡድን እና እሱ ሜዳ ላይ ተግባራዊ እንዲደረግ የሚፈልገው የጨዋታ ሀሳብ መካከል ልዩነት አለ። ይሄ ልዩነት ለአሞሪም ነገሮች እንዲያስቸግሩት ሊያደርግ ይችላል። ምክንያቱም የዩናይትድ ተጫዋቾች በባክስሪ መጫወት ላይ ብዙ ልምድ የላቸውም። በማንቸስተር ዩናይትድ ስር ካሉ ተጫዋቾች መካከል በጣም ጥቂቶቹ ያውም ከተወሰነ ዓመት በፊት በባክስሪ የመጫወትን ሀሳብ ሞክረውት ያውቃሉ እንጂ አብዛኞቹ ለዚህ ሀሳብ እንግዳ ናቸው። ስለዚህ የሩብን አሞሪምን ሀሳብ ተግባራዊ ለማድረግ ያውም በስኬት ያውም በውጤት ጊዜ እንደሚፈጅ ይታወቃል። ስለዚህ ከዛን ጊዜ ጀምሮ ሲስተሙን እንዲለምዱ ተጫዋቾቹ ጊዜ መስጠት ያስፈልጋል ሲባል ነበር። ከዛ በተጨማሪ ግን በውድድር ዓመቱ የተወሰኑ ጨዋታዎች ከተደረጉ በኋላ ነው አሞሪም ከኤሪክ ቴናግ ማንቸስተር ዩናይትድን እየተረከበው። ይሄ ሁላችንም የምናውቀው ሀቅ ነው። ያን ጊዜ ማንቸስተር ዩናይትድን ሲረከብ ታዲያ እሱ ምንም አይነት ጊዜ አልነበረም። እንደመጣ ወደ ጨዋታ ነው የሄደው። ታስታውሱ ከሆነ የመጀመሪያ ጨዋታው ከኢፕስዊች ታውን ጋር ነበረ የተደረገው። ከዛ በኋላ ተከታትለው የሚደረጉ ጨዋታዎች አሉ። አሰልጣኝ ሩበን አሞሪም በተከታታይ ጨዋታ ችን ሲያደርግ ከማንቸስተር ዩናይትድ ተጫዋቾች ጋር ልምምድ እየሰራ አልነበረም፣ እነዛን ጨዋታዎች የሚያደርገው ማንቸስተር ዩናይትድ ከእነዚህ ጨዋታዎች መካከል የተወሰኑትን አሸንፏል፣ በተወሰኑት አቻ ወጥቷል፣ በተወሰኑት ደግሞ ተሸንፏል። ድሎቹንም ጭምር የኔ አይደሉም እያለ ሲናገር እናስታውሳለን። ከዛ በኋላ ግን ማንቸስተር ዩናይትድ እና ሩበን አሞሪም ጊዜ እያገኙ እየተዘጋጁ ሲመጡም ነገሮች በሚፈለገው ፍጥነት ሊሄዱ አልቻሉም። ለዚህ ደግሞ ዋነኛ ምክንያት የነበረው በልጆቹ ሲስተሙ አለመልመድ ብቻ ሳይሆን አሰልጣኝ ሩበን አሞሪ መድለኛ ያልነበረበት አንድ ነገር ተከሰተ። ተጫዋቾች በጣም በተደጋጋሚ በጣም ቶሎቶሎ ቶሎ ያውም ደግሞ ጥሩና ወሳኝ የሚባሉ ተጫዋቾች ጭምር ይጎዱ ነበረ። ለምሳሌ በጥር ወር የተጎዱ ተጫዋቾች፣ የካቲት ላይ የተጎዱ ተጫዋቾች፣ መጋቢት ላይ የተጎዱ ተጫዋቾች እየተባለ አሁን የሰውየው የዩናይትድ ቤት ቆይታ አንደኛ አመት ሲደርስ በዳታ እየወጣ ነው። ስለዚህ ይሄ ዳታ የሚያሳየን ኦልሞስት በየወሩ ጥሩ ጥሩና ትልልቅ የሚባሉ ተጫዋቾቹን በጉዳት ምክንያት ያጣ ነበረ። በየወሩ ያለውን ወደፊት ልናነሳው እንችላለን። አሁንስ ያልን እንደሆነ ይሄ ነው የሩበን አሞሪም ምኞት ሊሳካ ሊሟላለት የተቃረበ ይመስላል። አሁንም ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት የቻላቸውን ያህል ተጫዋቾች ወደ ቡድኑ ቀላቅሏል። ነገር ግን አሞሪም በሚፈልገው ማንቸስተር ዩናይትድን በሚያስፈልገው መጠን ተጫዋቾች ወደ ዩናይትድ ተቀይረዋል ወይም የዩናይትድ ሆነዋል። ዩናይትድ በሚፈለገው መጠን ቼልሲ እንዳረገው ሊቨርፑል እንዳረገው አርሰናል እንዳደረገው በብዛት ተጫዋቾችን ማስፈረም የነበረበት ዩናይትድ ነው ከጉድለቱና ከክፍተቱ አንጻር። ነገር ግን ሊሚቴሽኖች ስላሉ ከገንዘብ ጋር የተያያዙ እንደ ልብ አልተሄደበትም። አሁንም ቢሆን ቀላል አደለም የተደረገው። ነገር ግን ማንቸስተር ዩናይትድ እና ማንቸስተር ዩናይትድ ቤት የሚታየውን ክፍተት ለመሙላትና ለማስተካከል የሚፈለገው ከተደረገው በላይ ነው። ይሄም ባይደረግ ግን አሞሪም አንደኛው ምኞቱ ተሳክቷል ያ ምኞቱ ምንድን ነው አሁን ማንቸስተር ዩናይትድ በመልበሻ ቤት ውስጥ ያሉ ተጫዋቾች ወደ ልምምድ ስፍራ የሚገኙ ተጫዋቾች ምንም ያልጎደላቸው አሰልጣኙን ለማሳመን ልምምዳቸውን በአግባቡ የሚሰሩ አሰልጣኙ እስካመነባቸው ድረስ ወደ ሜዳ የሚገቡ ከጉዳት ነጻ የሆኑ በጣም ብዙ ተጫዋቾች አሉት ልክ እንዳምነው ነው እንደ መጀመሪያው የውድድር አመቱ አሞሪም በተጫዋቾች ተደጋጋሚ ጉዳት እየተሰቃየ አይደለም። አሁን ከአሞሪም ፍላጎቶች መካከል ትልቅ ፍላጎት አለው የሚባለው ሊሳንድሮ ማርቲኔዝ ላይ ነው። ሊሳንድሮ ማርቲኔዝ በጣም በቅርቡ ወደ ሜዳ ይመለሳል። ሌላ ምንም አይነት ጉዳት ላይ ያለ ተጫዋች የለም። ስለዚህ አሁን ማንቸስተር ኢቭኒንግ ኒውስ ምን ብሎ አወጣው? ሩበን አሞሪም ምኞቱ ሊሳካ ነው። ምኞቱ እውን ሊሆንለት ነው። ምክንያቱም የማንቸስተር ዩናይትድ ቤት ትሪትመንት ሩም ውስጥ ወይም ተጫዋቾች ሲጎዱ የሚታከሙበት ክፍል ላይ አንድ ሊሳንድሮ ማርቲኔዝ ብቻ ነው ያለው። አሁን እሱም ቢሆን ጠንካራ ጉዳት ላይ አይደለም ያለው። ልምምዶችን በተናጠል እየሰራ ነው ሙሉ ልምምድ በቅርቡ ይሰራል። ምናልባት ከኖቬምበሩ ኢንተርናሽናል ብሬክ አስቀድሞ የመጨረሻዎቹ ጨዋታዎች ኖቲንጋምንና ቶተናምን ሲገጥሙ ወደ ሜዳ ሊመለስ ይችላል። በዚህ ደረጃ ላይ ከደረሰ ከሱ ጋር አብረው ጉዳት ላይ እንደነበሩ ስማቸው ሲነሳ የነበሩት እነማዝራዊ በቀደምም ተቀያሪ ወንበር ላይ የነበሩበት አጋጣሚ ተፈጥሯል። ስለዚህ ከጉዳት የነጻ ስብስብ ማግኘት ለአሞሪም ትልቅ ምኞቱ ነበር፣ ትልቅ ፍላጎቱ ነበር። አሁን ያ ሊሆን ከጫፍ ደርሷን ነው እነ ሜሰን ማውንትንበል እነ ማቲያስ ኩኛ በውድድር አመት የተወሰኑ የተወሰኑ ጉዳቶችን አስተናግደዋል። አሁን ግን ከጉዳት የጸዳ ማረፍ ሲፈልግ የሚያርፍ የሪከቨሪ ስራ መስራት ሲፈልግ የሪከቨሪ ስራ የመስራት ጊዜ ያለው፣ እንደዚሁም ደግሞ ተጫዋቾቹን ዝግጁ ለማድረግ በቂ ጊዜ ያለው ማንቸስተር ዩናይትድ እና ሩበን አሞሪም ናቸው፣ አሁን አብረው ያሉት። ስለዚህ ተጫዋቾቹን ለማዘጋጀት ጊዜ የለኝም የሚለው ነገር የለም። ተጫዋቾች በተደጋጋሚ ይጎዳሉ የሚለውን ነገር አሁን ላይኖር ነው። ከዚህ በላይ ለአንድ አሰልጣኝ ትልቅ ምኞት የለም። ይሄ ምኞቱ ከተሳካ አሞሪም ብዙ ነገሮችን ማስተካከል እንደሚችል ይታመናል። እያሳመነ ስለሆነ ሩበን አሞሪም በጥር በማንቸስተር ዩናይትድ ሰዎች በዝውውር የሚታገዝና የሚደገፍ ከሆነ ደግሞ የበለጠ ለማንቸስተር ዩናይትድ አሪፍ ይሆናል። አሁንም የስቱትጋርቱን የመሃል ሜዳ ተጫዋች እንደዚሁም ደግሞ የኖቲንግሃም ፎረስቱን አማካይ ማንቸስተር ዩናይትድ ለማስፈረም ከፍተኛ ጥረት እያደረገ ስለመሆኑ የከሰዓት በኋላ መረጃዎችም ያመለክታሉ። ወደ ማንቸስተር ሲቲ እንሂድ። ማንቸስተር ሲቲ በዘንድሮ የውድድር አመት ትልቅ ነገር እንዲያደርግ ጠበቁ ክለቦች መካከል አንደኛው ነው ታዲያ ማንቸስተር ሲቲ በዘንድሮ የውድድር አመት፣ በፕሪምየር ሊጉ ሁለተኛ ደረጃ ላይ ለመቀመጡ ባለፉት ተከታታይ ጨዋታዎች ድል እያደረገ ለመሆኑ ማንቸስተር ሲቲ በዋናነት የሚጠቀሰው ተጫዋቹ ኤርሊንግ ብራውት ሃላንድ ነው። ሃላንድ በዘንድሮ የውድድር አመት፣ ምናልባት የሱ የውድድር አመት ሊሆን ይችላል። በተለይ በእሱ ጉብዝናና በቡድን ጓደኞቹ መተጋገዝ ማንቸስተር ሲቲ ለድል የሚበቃ ከሆነ በአውሮፓ ቻምፒዮንስ ሊግ ወይ በፕሪምየር ሊግ ድሎችን የሚያገኝ ከሆነ ስለሆነ ይሄ የውድድር ዓመት ያለምንም ጥርጥር ለእርሊንግ ሃላንድ የሚሰጥ የውድድር ዓመት ይሆናል። ማንችስተር ሲቲ በዘንድሮ የውድድር አመት እያገባ ያለው የጎል ብዛትና ከነዚህ የጎል ብዛቶቹን ምን ያህሎቹን ሃላንድ እያገባ ነው የሚለውን ስናይ የእውነት ለመናገር ሃላንድ ያስደነግጣል። ይሄ ልጅ በቀደሙት የውድድር አመቶች 2223 2324 2425 ላይ በጣም እኮ የሚገርም ተጫዋች ነው። በፕሪሚየር ሊጉ ከዚህ በፊት የነበሩ አጥቂዎች ማድረግ ከቻሉት በላይ በማድረግ ስሙ የሚነሳ ነው። እዛ ላይ እንደገና ጨምሮ መጣ። የበለጠ አደገኛ ሆነ። የበለጠ

ሃላንድ ሙሉ ተጫዋችም እየሆነ ነው። ምክንያቱም ኦፌንሲቭሊ ብቻ ሳይሆን በመከላከሉም እየሰራ ያለው ስራ በጣም የሚያስመሰግነው የሚያስደንቀው፣ የውድድር አመቱን በልዩ ሁኔታ በጥሩነት እያከናወነ መሆኑን ለመናገር የሚያስገድደን ነው። ስለዚህ ነው ሃላንድ ላይ ሲቲ ጥገኛ ነው ወይ የሚለውን ነገር የምናነሳው። ይህንን ለማሳየት በዋናነት ከርሊንግ ብራውት ሃላንድ ከጎል ማስቆጠር አቅሙ ጋር በተያዘ ስለሆነ የሚነሳው የማንቸስተር ሲቲ ጥገኝነት በሃላንድ ጎሎች ላይ አለ ወይ የሚለውን እንፈትሽ። ይህንን ስናይ ኤርሊንግ ብራውት ሃላንድ በዘንድሮ የውድድር አመት እስካሁን ድረስ 11 ጎሎችን ነው በፕሪምየር ሊግ ያስቆጠረው። ማንቸስተር ሲቲ ስንት ጎል አገባ ስንል እንደ ቡድን አጠቃላይ የሃላንድን ጨምሮ በሌሎቹም ተጫዋቾች ጭምር የተቆጠሩትን ጎሎች ስናካተት ማንቸስተር ሲቲ በስምንት ጨዋታ 17 ጎል ያገባ ቡድን ነው። ሲቲ ካገባቸው አስራ ሰባት ጎሎች አስራ አንዱን ያገባው ሃላንድ ነው ነው እያልን ያለ ነው። ይሄ ማለት የማንቸስተር ሲቲን አጠቃላይ እስካሁን የፕሪሚየር ሊግ ጎሎች ውስጥ 64 በመቶውን ያገባው ኤርሊንግ ብራውት ሃላንድ ነው ነው ስለዚህ ይህንን መነሻ አድርገን ስንነጋገር ምንም ጥርጥር የለውም ሃላንድ ላይ ሪላይ እያረጋል፣ ሃላንድ ላይ ጥገኛ ነው ብለን ልንናገር እንችላለን። ሌላ ተጫዋች በሌላ ክለብ ለክለቡ ይህንን ያህል ወደ 64 በመቶ የጎል ምንጭ ሆኖ አለ ወይ ስንል ማንም የለም። የሌሎቹን ተጫዋቾች ቁጥር ስንመለከተው ሃላንድ በእጥፍና ከዛ በላይ ይበልጣቸዋል። ይሄ ለማንቸስተር ሲቲ ጥሩ ነው ወይ? ለማንቸስተር ሲቲ አሪፍ ነው ወይ? መፍትሄ ሊፈለግለት አይገባም ወይ? ጓርዲዮላም የገባው ያወቀውና የተረዳው ይመስለኛል። ምክንያቱም በሰሞኑ አስተያየቱ ላይ በጣም በተደጋጋሚ ከሚናገራቸው ነገሮች መካከል ሌሎቹም የማንቸስተር ሲቲ ተጫዋቾች በጎል ማስቆጠር አቅም ሊያግዙን ይገባል። ሃላንድ በሚያገባቸው ጎሎች ላይ ብቻ ድላችን ሊመሰረት አይገባውም። ይሄ ማለት እሱን አናቀዘቅዝም፣ ግን የእናንተን እንጨምራለን ነው። ሃላንድን በማብረድ አይደለም ተመጣጣኝ የሚያደርጓቸው እነሱን ወደ ሃላንድ ደረጃ ከፍ እንዲሉ ማድረግ ነው በጋርዲዮላ በኩል እየታሰበ የሚገኘው። ይሄ ተጫዋች ከ2022/23 የውድድር ዓመት አንስቶ ለማንቸስተር ሲቲ በፕሪሚየር ሊጉ እየተጫወተ ነው በዛ የውድድር ዓመት የማንቸስተር ሲቲ አጠቃላይ ጎሎች ላይ ሲቲ 94 ጎል ነበር ያገባው 38 በመቶውን ደግሞ ሃላንድ ያስቆጠረው ነው 2023/24 ላይ ማንቸስተር ሲቲ 96 ጎል አገባ ከዛ ውስጥ 28 በመቶውን ሃላንድ ነበር ያገባው ባለፈው የውድድር ዓመት ማንቸስተር ሲቲ 72 ጎል ሲያስቆጥር 30 ነጥብ 6 በመቶ የሲቲ ጎሎች በኤርሊንግ ብራውት ሃላንድ እየተቆጠሩ ናቸው። ዘንድሮ ከስምንቱ ጨዋታዎች ማንቸስተር ሲቲ 17 ጎል አግብተዋል። 64 ነጥብ 7 በመቶ ሃላንድ ብቻውን እያስቆጠረው ነው። ይህንን ዲፔንደንሲ ካላለ ወይም ደግሞ ጥገኝነት ብለን ካልወሰድ ነው ምን ልንለው እንችላለን? ነው የሚያሳየን ነገር ማንቸስተር ሲቲ ቤት ይሄ ልጅ ሶስት የውድድር ዓመቶችን አሳልፏል። በእነዚህ ሶስት የውድድር ዓመቶች የአሁኑን ያህል ዋና የማንቸስተር ሲቲ የጎል ምንጭ ሆኖ አያውቅም። የዘንድሮ የተለየ ነው የምንለው በዚህ ምክንያትና ሰበብ ነው። ይህንን ካነሳን እንግዲህ አያይዘን ማንሳት ያሉብን ሌሎች ተጨማሪ ነጥቦችም ደግሞ ይኖራሉ። ከነዚህ ነጥቦች መካከል የፕሮፖርሽኑ ምን ያህል ነው እንደሱ ብቻ ሳይሆን በማንቸስተር ሲቲ እስካሁን መሰብሰብ በሚችላቸው ነጥቦች ወይም በቻላቸው ነጥቦች ውስጥ የኤርሊንግ ብራውት ሃላንድ ጎሎች ለማንቸስተር ሲቲ ምን ያህል ነጥብ አስገኝተዋል? ሌሎች ክለቦች ላይ ያሉ አሪፍ አሪፍ የሚባሉ ተጫዋቾችስ ከዚህ አንጻር እንዴት ነው የሚገለጹት? የሚለውን ነገር ስናይ የኤርሊንግ ሃላንድ ዋጋ ክብሩ፣ ለማንቸስተር ሲቲ እሱ ምን ማለት እንደሆነ የበለጠ የሚገባን ያን ጊዜ ይመስለኛል ማንም ተጫዋች ባለፉት ሶስት የውድድር ዓመታት ያ ማለት ከ2022/23 የውድድር ዓመት አንስቶ ለ ቡድኑ ሀላንድ ለማንቸስተር ሲቲ ነጥብ መገኘት ምክንያት የሆነ ያህል ማንም ለሌላ ክለብ ሆኖ ያቀም፣ ለምሳሌ መሐመድ ሳላ ለሊቨርፑል፣ ቡካዮ አካል አርሰናል ምናምን እያለ እንደምንጠራው ማንም በሀላንድ ደረጃ የሚጠቀስ ተጫዋች የለም። ሀላንድ ለማንቸስተር ሲቲ በጣም እጅግ እጅግ በጣም ጥሩ ነው፣ በጣም ምርጥ ተጫዋቻቸው ነው። ይህንን ማስተካከል ቅድም እንዳል ነው፣ ሌሎቹን ወደ ሀላንድ ከፍታ በማምጣት ብዙ መስራት ይኖርበታል ነው ን ካደረጉ ለማንቸስተር ሲቲ እጅግ በጣም አሪፍ ነገር ይሆናል። ለአሁን ግን የማንቸስተር ሲቲ አብዛኛው የጎል ምንጭ ዋናው የጎል ሶርሳቸው ይህ ኖርዌያዊ ነው። ዘንድሮ ብሶበታል፣ ይበልጥ ያስፈራል፣ ይበልጥ ጀግና ነው፣ ይበልጥ ሙሉ ነው፣ ኤርሊንግ ብራውት ሃላንድ። ይሄንን ከግምት ውስጥ ማስገባት ያስፈልጋል ነው የምንለው። ወደ መጨረሻው ጉዳያችን እንሂድና የዴክላን ራይስን ጉዳይ እናንሳ። ዴክላን ራይስ የአርሰናል የመሃል ሜዳ ሞተር ነው፣ ምንም ጥያቄ የለውም። አንድ ጥያቄን አስቀድመን ለእናንተ እናንሳል። አርሰናል በ2526 የውድድር አመት፣ አእምሮ ለታልም አእምሮ በታልም አለ። እውነት ነው። አርሰናል አምሮበት እንዲታይ በዘንድሮ የውድድር ዓመት ሁሉም ማለት ይቻላል ተጫዋቾች የሚችሉትን ነገር በሙሉ እያደረጉ ነው። እንደውም የአርሰናል ጠንካራ ጎኑ ተብሎ ሊጠቀስ የሚገባው ኮሌክቲቭ ኳሊቲ ነው። ያ ማለት እንደ ቡድን አርሰናል በጣም ምርጥ ነው። እንደ ቡድን አርሰናል በጣም በጣም በጣም ሙሉ ነው። ነገር ግን ከዚህ ሙሉነት ውስጥ ደግሞ መዘን የምናወጣቸው የተለያየ ክህሎት ያላቸው የተለየ አስተዋጽኦ እያደረጉ ያሉት ኮንሲስታንትሊ ምርጥ ከምንላቸው ተጫዋቾች መካከል ለዘንድሮ አርሰናል አምሮበት መታየት፣ ውጤታማ መሆን፣ ለተጋጣሚዎቹ የፍርሃትን መፍጠር፣ ለአርሰናል ከፍ ያለ መከበር ማን ነው ዋነኛው ተጠቃሽ ለእናንተ? ይሄ ማለት የአንዳችን ምላስ መልስ ለካንዳችን ይለያል። አንዳችን ከሌላችን የተለየ ተጫዋች ፒክ ልናደረግ እንችላለን፣ ግን የእያንዳንዳችሁን ብናውቅ እጅግ በጣም ደስ ይለናል። ጋብርኤል ማጋሌሽ ነው ዴቪድ ራያ ነው ወይስ ዴክላን ራይስ ነው ወይስ ካላፊዮሪ ነው ወይስ ቲምበር ነው? ብቻ የፈለጋችሁትን ስም መጥራት ትችላላችሁ፣ ግን ላኩልን ያመናችሁበትን ስም። አሁን ይህንን በተመለከተ ገና አንዳንድ ሀሳቦችን እናንሳ። ትናንትና አርሰናል ማን አትሌቲኮ ማድሪድን አራት ለዜሮ በሆነ ውጤት ባሸነፈበት ጨዋታ የዚህ ልጅ አስተዋጽኦ እውነት ለመናገር ተገልጾ በቃ ይሄ ተገልጾ የሚበቃ አይነት ነገር አይደለም። በጣም በጣም በጣም በጣም የተለየ ጉብዝና የነበረበት የነገሰበት ደምቆ ያመሸበት ለአርሰናል አራት ለዜሮ በሆነ ውጤት ማሸነፍ ትልቅ አስተዋጽኦ ያደረገበት ነው። ዴክላን ራይስ ትላንት ለሱ በጣም እጅግ እጅግ በጣም የተለየ ምሽት ነበር ብለን ልናነሳ እንችላለን። ዴክላን ራይስ በትላንት ነው ጨዋታ ስህተት አልባ እንከን አልባ ነበረ ብለው ባለሙያዎቹ ይጠቅሱታል። ለምን ቢባል ለምሳሌ ከእነሱ ወደ 46 አካባቢ ኳሶችን ለማቀበል ሞክሮ 45ቱ በትክክል ለፈለጋቸው ሰዎች የደረሱለት ነው። ይሄ ማለት በመቶኛ ሲቀመጥ 98 በመቶ የሚያቀብላቸው ኳሶች ትክክል ነበሩ ነው። ሁለተኛው ትልቁ ኳሊቲ የነበረው ወደ ስልሳ ሦስት የሚደርሱ ኳሶችን ነክቷል። ይሄም በሜዳው ላይ ከነበሩ ተጫዋቾች በሙሉ በጣም የተሻለ ያደርገዋል። ከዛ በተጨማሪ የግብድል በመፍጠርም በጣም የተዋጣለት ነበረ። ሁለት ጎሎች የእሱ ናቸው። የመጀመሪያው ጎል እንደዚሁም ደግሞ አራተኛው ጎል እሱ አሲስት ያደረጋቸው ናቸው፣ እሱ የሰጣቸው ናቸው። በማዕዘን ምት የመታውን ማጋሌሽ ገጨው የኮሬሽ አገባ፣ ከቅጣት ምት የመታውን ማጋሌሽ አገባ። እንደዚህ ያለ በነገራችን ላይ ከቅጣት ምት እሱ ያቀበለውንና ማጋሌሽ ያገባውን ጎል በጣም ብዙ ሰዎች ከዴቪድ ቤካም ኳሊቲ ጋር እያነጻጸሩት ይገኛሉ። በቃ ዴቪድ ቤካም ስለ ራሱ ከሚናገራቸው ስለራሱ ደስ ብሎ ከሚገልጻቸው ነገሮች መካከል አንደኛው ይሄ ነው ብለው በጣም በተደጋጋሚ ያነሳሉ። በቃ በጣም የሚኮራበት በጣም የሚደሰትበት የኔ ብሎ ከሚናገራቸው ነገሮች መካከል አንደኛው ከቅጣት ምት አጠቃቀም ጋር በተያዘ ነው ያንን የዴቪድ ቤካም መመኪያ የሆነውን የቅጣት ምት አመታት ዴክላን ራይስ አሁን በዘንድሮ የውድድር ዓመት በደንብ እያደረገው በደንብ እየተገበረው ነው የሚገኘው የሚለውን ነገር ማንሳት ይኖርብናል። ታዲያ እነዚህን ቁጥሮች ማንሳታችንን ስንገልጽ ለምሳሌ የ26 ዓመቱ ዴክላን ራይስ በትናንትናው ጨዋታ ሎንግ ቦሎች ወይም በረጅም የሚያሻግራቸው ኳሶችን ስንወስድ ወደ ስድስት አካባቢ ኳሶችን በረጅሙ ለቡድን ጓደኞቹ ለመስጠት ጥረት አድርጎ ነበረ። የሞከራቸው በሙሉ በትክክል ላሰበላቸው ተጫዋቾች ደርሰዋል። መቶ ፐርሰንት ነበር የነበረው። ከዛ ውጭ ግን ግራውንድ ድዌሎችን ያሸንፍ ነበረ። ይህ በመሬት ላይ ኳስ ለማግኘት ከአትሌቲኮ ማድሬ ተጫዋቾች ጋራ ያደርግ የነበረውን ትግል እሱ በበላይነት ይወጣ ነበረ። ታክሎች ይገባ ነበረ። ሁለት ጊዜ ፋውል ሰርተዋል ተብሏል። እነዚህ እነዚህ ሁሉ ነገሮች ከግምት ውስጥ ገብተው ለ አርሰናል ትናንትና አትሌቲኮ ማድሪድን ማሸነፍ ዴክላን ራይስ ያደረገው ነገር በጣም በጣም በጣም በጣም ትልቅ ነው። ስለሆነም ነው ከሁሉም ተጫዋቾች በሬቲንግ ዘጠኝ ከአስር የተሰጠው። ታዲያ ይሄ ተጫዋች ዘጠኝ ከአስር ተሰጥቶ ትላንትናም ብቻ ሳይሆን በዘንድሮ የውድድር አመት አርሰናል ባደረጋቸውና እሱ በተጫወተባቸው ጨዋታዎች ላይ በጣም ትልቅ አስተዋጽኦን ያደረገ ነው። ለዚህ ነው በዘንድሮ የውድድር አመት የአርሰናል መከበሪያ ነው ዴክላን ራይስ ብለን የምንናገረው ይህንን ስናነሳ አርሰናል እና አርቴታ እንደዚሁ አንድሪያ ቤርታ ዘንድሮ የክረምት የተጫዋቾች ዝውውር መስኮት ተሳትፏቸው በአብዛኛው አጥቂ ተጫዋቾችን ለማስፈረም ነው አይደለም፣ ታስቦ ሲሰራ የነበረው ብዙ አጥቂ መስመሩን ሊያግዙ የሚችሉ ተጫዋቾች ናቸው ሲፈርሙ የነበረው ከነነው ኖኒማዶኬ ቪክቶሪዮ ኮሬሽ እና ሌሎቹን ተጫዋቾች እንደዚሁም ደግሞ ኢብሪቼ ኢዜ ብናምን የማጥቃት አቅሙን ላርሰናል እንዲጨምሩ የፈረሙ ናቸው። አርቴታ በደንብ የተማመነው በዴክላን ራይስ ላይ ነው። ዴክላን ራይስ ላይ ዙቤሜንዲ አምጥቶ ጨምሮለታል። የመሃል ክፍሉ አስተማማኝ ነው። ነገር ግን ከዚህ ከ26 ዓመቱ ከዴክላን ራይስ በዘንድሮ የውድድር ዓመት አርሰናል እያገኘ ያለው አገልግሎት የእውነት ለመናገር እጅግ እጅግ በጣም የሚያስደስት እጅግ በጣም የሚያኮራ ነው። የመሃል ክፍሉ ሞተር ነው። የመሀል ክፍሉ አለት ነው። የአርሰናልን የመከላከል ስራ ያግዛል። የአርሰናል የማጥቃት እንቅስቃሴን በደንብ አድርጎ ትሪገር ያደርጋል። እንደዚሁም ደግሞ በጣም በጣም በሚገርም ሁኔታ አሴስትም እያደርጋል እና ዴክላን ራይስ ለአርሰናል ሙሉ ሆኖ መታየት ዋነኛ ከምንላቸው ምክንያቶች መካከል አንዱ እሱ ነው። አሁን ስሙን ንገሩን። ዴክላን ራይስን፣ ጋብርኤል ማጋሃሌሽን፣ ከላፊዮሪን፣ ቲምብርን፣ ዴቪድ ራያን ማን ነው? በዘንድሮ የውድድር ዓመት እስካሁን ላየ ነው የአርሰናል ማማር፣ ሊያርሰናል ውጤታማነትና የአርሰናል አሪፍ መሆን በእናንተ እምነት፣ በእናንተ አመለካከት ትልቁን ድርሻ እየተወጣ ያለው ማን ነው? ይበልጥ የአርሰናል መከበሪያ የሆነው የሚለውን ጥያቄ እንድትመልሱልን በጣም ደስ ይለናል። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ይህንን ስላደረጋችሁ ከልብ ከልብ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።